አስቡት አንድ ሰው ገና የሁለት ዓመት ልጄን ከ15 ሜትር ጣላ ላይ እንድጥል ቢጠቁመኝ፣ የምሰጠው መልስ በፍጹም አቅሜ የፈቀደውን ያን ልጄን ለመጠበቅ ሁሉንም ነገር አድርጋለሁ፣ የልጅ ህይወት ለአደጋ የሚደረግበት ምንም አይነት ልማድ ወይም እምነት የለም የሚል መልስ ነው ልሰጥ የምችለው። ነገር ግን በህንድ ከ15 ሜትር ከፍታ የሚወረወሩ ጨቅላ ሕፃናት እንዳሉ ያውቃሉ? እስኪ እስከ ሁለት ዓመት ያሉ ልጆች ምን ምን የሚጀምሩበት ጊዜ እንደሆነ እንዲህ፣ ለምሳሌ ቀጥ ብሎ መሮጥ ወንበር ወይም ሶፋ ላይ ያለ ድጋፍ መውጣትና መውረድ፣ አዳዲስ ቃላትን በፍጥነት መማር የሚጀምሩበት ጊዜ ነው። አሁን ደግሞ ወደ ቅድሙ ጥያቄ እንመለስ። አንድ ሰው ወደ እናንተ መጥቶ እንዲህ ቢልስ፣ ለልጅ ጥሩ ጤንነትና እድገት ሲባል ከዚህ ከ15 ሜትር ከፍታ ላይ ልጥለው ይገባል ቢል፣ የእምነት ፈተና፣ የ700 ዓመታት ልማድ፣ ህይወት በወላጆች ምርጫና በአየር ላይ በሚወዛወዝ የጨርቅ አንሶላ መካከል ሚዛን ላይ ተንጠልጥሏል። ወደ ማሃራሽትራና ካንታራካ የገጠር መንደሮች እንሂድ። ከሰባት መቶ አመታት በፊት የህፃናት ሞት መጠን ከፍ ያለ ነበር። ተስፋ የቆረጡ ወላጆች ለልጆቻቸው ፈውስ ሲፈልጉ ነበር። አፈ ታሪክ እንደሚናገረው አንድ መንፈሳዊ መሪ ምክር ሰጧቸው ይባላል። ልጆቻችሁ ከሚሞቱ መቅደስ ስሩ፣ የታመሙትንም ጨቅላ ህፃናት ከጣሪያው ላይ ጣሏቸው። ሁሉን ቻይ በሆነው አምላክ ላይ እምነት ካላችሁ አንሶላ ያዙ። እናም እነሱም እንደተባሉት አደረጉ። እናም ታምራት ተከሰቱ ይባላል። ከፍርሃት የተወለደ ልማድ አሁን ግን ጊዜው ያለፈ ይመስላል። ዛሬ ይህ ልማድ በሂንዱና በሙስሊም ማህበረሰቦች መካከል አንድ ዓመታዊ በዓል ቀጥሏል። ከ200 በላይ ህፃናት፣ ሁሉም ከሁለት ዓመት በታች በየዓመቱ ይሳተፋሉ። ህፃኑን የያዘው ቄስ ህፃኖቹን ይወዘውዛቸዋል። ከታች ያለው ህዝብ ይጮዋል። ጸሎት ወይስ ጩኸት? በድንገት ልጆች ከ15 ሜትር ከፍታ ይለቀቃሉ። ከ3 እስከ 5 ሰከንድ ንጹህ ድቀት። ጊዜው የቀዘቀዘ ይመስላል። የሚያድነው የተወጠረው አንሶላ ብቻ ነው። በሰላም ሲያርፉ የደስታ ጮትና ጭፈራ ይቀጥላል። ሰዎች እርስ በርሳቸው ህፃናትን ያስተላልፋሉ፣ ይዘምራሉ። ግን ውጥረቱ ይቀጥላል። ባህሉን የሚደግፉት እንደሚሉት የተመዘገበ የህፃናት ሞት ወይም ከባድ ጉዳት የለም። ይህ ተአምር ነው ይላሉ። የእምነታችን ጥንካሬ ማረጋገጫ ነው በማለት ይናገራሉ። ግን ተቼዎች ድምፃቸውን ከፍ አድርገው ይናገራሉ። ይህ የህፃናት ጥቃት ነው። የህፃናን አንጎል ስስ ነው። ምን ያህል በጥንቃቄ ቢይዙት የ አስራ አምስት ሜትር ርቀትን ግን መቋቋም አይችልም። አሰቃቂ ነው። የአይምሮ ጉዳት አደጋው ከፍተኛ ነው ይላሉ። በታሪክና በህግ መካከል ያለው ለሰ ለ700 ዓመታት የተጠበቀው ልማድ ከህፃናት ደህንነት ዘመናዊ ህጎች ጋር ይጋጫል። ህይወትን ለማዳን የተጀመረ ልማድ አሁን ህይወትን አደጋ ላይ እየጣለ ይገኛል። ይህ ታሪክ ነው፣ እምነት ነው፣ አደጋ ነው። በህንድ መንደሮች ውስጥ በየአመቱ በመቶዎች የሚቆጠሩ ወላጆች በልጆቻቸው የህይወት ዋጋ የአማልክትን በረከት ይለምናሉ። ይህ የልቦወለድ አይደለም። ይህ የህንድ ህጻናት የመወርወር ስነስርዓት ነው።